ጤነኝነት ነው። ሰው ለምን ይቅርታ አልጠየቀም ተብሎ እንዴት ሰው ይተቻል? ለምን ይቅርታ አልጠየቀም፣ የሆነ ሰው ከመሬት ተነስቶ ይቅርታ ለምን አልጠየቀም? ለምንድን ነው ይቅርታ የሚጠይቀው? ሰው ሲያጠፋ ነው ይቅርታ የሚጠይቀው፣ አምኖበት ስህተቱ ታውቆ ነው ሰው ይቅርታ የሚጠይቀው። አኒዌይስ እና እግዚአብሔር አምላክ ስለሁሉ ነገር የተመሰገነ ይሁን። ፕሮቴስታንት ወንድሞቻችን ስለ ዝቋላ በፌስቡክ ፔጅ ላይ ተናግሬያለሁ። እዛ ላይ ያለኝ ነገር አስቀምጫለሁ። መሀዘኔን አስቀምጫለ። ፌስቡክ ላይ ብዙ ሰዎች ያሉ፣ ፌስቡክ አሁን ላይ ተደራሽ ነው። ፌስቡክ ላይ አስቀምጫለሁ። በዝቋላ ዙሪያ አባቶቻችን ሰማዕትነትን እየተቀበሉ ያሉበት ሰዓት ላይ ነው። አባቶቻችን እጅግ በጣም በሚገርም ሁኔታ ሰማዕትነትን እየተቀበሉ ያሉበት ሰዓት ላይ ያለ ነው እና እግዚአብሔር አምላክ ባሉበት ቦታ ይጠብቃቸው። እግዚአብሔር አምላክ ባሉበት ቦታ ይደረስላቸው። ሌላ ምንም የምንለው ነገር የለም። የእነሱ ጸሎት ናት እኛን እስከዚህ ድረስ ያደረሰችን የእነሱ ልመና የእነሱ ምልጃ ነው እዚህ ድረስ ያደረሰን እና በግፍ እየተገደሉ ነው ያሉት ዝቋላ ላይ እኔ ስሰማ አሁን ለስንተኛ ጊዜ ነው ማለት ነው። ኦልሞስት ለአራተኛ ጊዜ ማለት ነው ባልታወቁ ሰዎች እዛ አካባቢ ላይ ገዳሙ ላይ እዚ አይነት ነገሮች ሲደርስ አሁን ለኦልሞስት ለአራተኛ ጊዜ እግዚአብሔር አምላክ የጻድቁ የአቡነ ገብረ መንፈስ ቅዱስ አምላክ የአባቶቻችን ሞት ይቀንስል። በእውነት ኦልሞስት በየአመቱ ማለት ይቻላል ቲክቶክ ላይ ከመጣሁ ሰዓት ጀምሮ እዚ ቋላ ታርጌት ተደርጓል። ብዙ ጊዜ በጣም በርካታ አባቶቻችን እየተገደሉብን፣ አለምንቀው እንቀው የሄዱ አባቶቻችን በጣም ያሳዝና። የእነሱ ጸሎት ናት እኛን እዚህ ደረጃ ላይ ያደረሰችን። የእነሱ ጸሎት ናት እኛን እዚህ ደረጃ ላይ ያደረሰችን። አባቶቻችን ጸሎት አሁን ማይለን ነብሳቸውም እንዲሁ በአብርሃም በይስሐቅ ያጎረሳ ኢየሱስ ነብሳቸውን ሊቀበል ምንለው። ወደ ውይይታችን እንሄዳለን። ፕሮቴስታንት በጭራሽ መዳንን አላገኙም፣ መዳንንም አልተካፈሉም። ፕላስ ከቤተክርስቲያን ይሄ ደግሞ ፕሮቴስታንት መዳንን ያልተካፈሉት መዳንን ያላገኙ መጀመሪያ ዋነኛው ምክንያታቸው ከቤተክርስቲያን ውጭ ስለሆነ ከቤተክርስቲያን ንብረት ውጭ ናቸው። ከጌታ ቤተክርስቲያን ንብረት ውጭ ናቸው። ከዛ አንፃር ከቤተክርስቲያን የተለየ ማንኛውም ሰው ደግሞ ድነትን ያገኘ አይደለም። ሶ ድነትን አግኝቻለሁ የሚል ሰው ካለ ይመጣና ውይይታችንን እንጀምራለን ማለት ነው። እያሱ እያሱ፣ እዩ፣ ሰላም ከየት ቤተ እምነት ነ? ራስን አስተዋቀም። ሰላም ናንተ፣ እያሱ እባላለሁ። ፕሮቴስታንት። የት ነው ህብረት የምታደርገው? ወንድማቸው ሙሉ ወንጌል። ሙሉ ወንጌል። እሺ፣ እንኳን ደህና መጣ ሙሉ ወንጌል ከተመሰረተች ስንት አመቷ ነው? ወንድ አላም አታውቅም። የማታውቅበት ቤተክርስቲያን ውስጥ ያለኸው አሁን ስለ ቤተክርስቲያን ነው ለማለቱ ወይስ ከቤተክርስቲያን ውጭ ነህ? እና የአንተ ቸርች የስንት አመት ታሪክ እንዳላት እንኳን አለማወቅህ ትንሽ ግር ያሰኛል፣ ያስደንቃል። ታሪእኛሉ ብለህ ነው የምታምነው። በደንብ ሰው ለመዳን ምን ማድረግ አለበት? በክርስቶስ ኢየሱስ ማመን ብቻ። በክርስቶስ ኢየሱስ ማመን ማመን ወይስ ማመን ብቻ? ብራዘር፣ አይ ማመን ያልኩህን በለኝ፣ አንተ ሳትጨምር እኮ ማመን ወይስ ማመን ብቻ? ለምሳሌ እስኪ አምስቱን ብቻዎች ነገረኝ እ እስኪ የፕሮቴስታንት አምስቱን ብቻዎች ታውቃቸዋለህ? አማኝ መሆኔን ለመንትን አላልክም ነው ወይስ ማ አምስቱ ብቻዎች ነገረኝ። እስኪ ምን ምንድናቸው ይባሉት የፕሮቴስታንት አምስቱ ብቻዎች ለማን ናቸው? እኮ እሱ አንዱ እምነት ብቻ ነው። ስለዚህ አሁን እምነት ብቻ እኮ ስንል እኮ ይኸውልህ እሱ አንድ ዶክትሪን ነው እንጂ እኮ መጽሐፍ ቅዱስ ላይሆን አሳይምና እንዳትለይ እሱ እሱ ዶክትሪ ነው። ገና ለገና እየሰገህም ምትሆነው እንዲ መጽሐፍ ቅዱስ ላይ እምነት ብቻ የሚለውን እንዳታሳይ እንዳትለኝ ብለህ መግባት በራስህ ነገራችን ላይ እጅ ሰጥቶ ወደ ሜዳ መግባት ለማል እንዴት ነው ማልጠይቅ በደንብ አድርጌ አሁን ወደ እንትን አሁን ወደ አልዳንክም ወይ ስላልክኝ እኔ መዳኔ ለማረጋገጥ ነው። እዩይ አንተ በአፍ ድኛለሁ ያለው ስላልክ አደለም መጽሐፍ ቅዱስ መዳንህን ለአንተ ምስክርነት መስጠት ይኖርበታል። እ የሚያድን ትምህርት ይዛል አልያዝክም የሚለው አንተ በአፍ ሀያ ጊዜ ስለ ጮክ አይደለም እንመዝናለን በመጽሐፍ ቅዱስ ኦኬ እሱ ነው ትክክለኛ አካሄድ አሁን እምነት ብቻ የሚለውን ትምህርት ከመጽሐፍ ቅዱስ እንዳጠይቀኝ እትላለ ጠይቃለህ ምናልባት ማለት ልደት መስማት የምትፈልግ ከሆነ አሁን እኔ የምለውን ብቻ ብትል ጥሩ ነው አንተ የምትለውን የምሰማ ሰው ስላለ አንተ የምትለውን አለ እኔ አልጨምረህ እኔ ያላልኩትን እያልክ አልጨምርብህ አንተ የምትለው ላይ አልጨምርብህ አንተ የምትለው ላይ ሳይሆን መጨመርበት፣ ፕሮቴስታንት የሚለውን ግን እጠይቅሃለሁ። አንተ የምትለው ላይ የአንተን ሀሳብ ትዊስት አላረግም። የአንተን ሀሳብ ትዊስት አላረግም። ሀሳብህን ወደዛ ና ወደዚህ አላምታታም። ግን ቃሪ አንድ ቁጥር የጻፈልኝ ማይ ብራዘር ና ግማሽ ምንድን መሰለህ ምጠይቅ ምጠይቅ ምንድን መሰለህ እምነት ብቻ ብለኛል። የመጀመሪያውን ዶክትሪን አይደለም አሳየኝ የእምነት ብቻን ትምህርት መጽሐፍ ቅዱስ ውስጥ። እሺ፣ መቼስ ቃል በቃል እንደማትለኝ ተስፋ አደርጋለሁ። ደስ ኮንሰፕቱ ነገረኝ እስኪ የእምነት ብቻን ኮንሰፕት ንገረኝና ከዛ መጀመሪያ የትኛውም ነገር ሲጠየቅ ማብራሪያ ተሰጥበታል። ከዛ መጽሐፍ ቅዱስ ላይ ደግሞ ታሳየኛለህ። እምነት ብቻ ማለት ማለት ነው። እምነት ብቻ ማለት አንድ ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኛል ማለት ነው። ምንም አይነት ስራ ሳንጨምር በማመን ብቻ ነው ወይስ በማመን ያ በማመን ብቻ የዘላለም ሕይወት ብቻ ይገኛል? በእንስ አንድ ሰው በክርስቶስ መጽሐፍ ቅዱስ በማመን ብቻ የዘላለም ሕይወት ያገኛል። መጽሐፍ ቅዱስ አያደርገው እስኪ እሺ ቃሌ እንኳን ደነዛ ምራፍ

ሰላም ለአንተ ይሁን። እንዴት ነህ? ኔትወርክ ይሁን ነው እዩ ቀጥል። ይሰማል ግን እየቆየ ምናምን ነገር ኔትወርክ ያስቸግራል መሰለኝ በስንት ጊዜ ባገኘ

ደግሞ እዚህ ጋር እምነት ብቻ እምነት ብቻ እያልክ እስቲ ትጠይቃለህ። ተው ተው፣ ግን እንወያይ። አሁን ውይይቷን እኮ ፔንድ አርጋት እስካሁን ከአማን ጋር እኮ እንወያይ ብዬ አማንን አወራውት እንድንወያይ። ግን አማን አይ ቲንክ ፎር ሳም ሪዝን ለተወሰነ ጊዜ ውይይቶች አቁም ያለው ብሎኛል። እስቲ እኔ እናንተ እናወራና በውስጥ መረሳችን መርጠን እንገባለን። በቃ አሁን አማን ከተወሰነ ጊዜ በኋላ ነው ወደ ዲቤት የምመለሰው ስላለኝ አሁን ወደ አንተ መምጣት ትችላለሁ። ኖሪስ እናወራለን፣ ስልክ እደውላለሁኝ፣ ከውስጥም እናወራለን። ጫጫታ ላይ ነኝ ያለሁት መጽሐፍ ቅዱስ መቼ በጣም ይቅርታ ዲስሪስፔክት አርገ እንዳትቆጥርብኝ የራሱ ወገን ነው ወዳጄ ስለሆነ ሰላም ልበለው ብዬ ረስ ችግር ልቀጥና ዮሐንስ ወንጌል ምዕራፍ ስድስት ቁጥር ሀያ ስምንት ላይ እምነት ብቻ ያልከውን ማብራሪያ ወይም ደግሞ የሰው ልጅ የሚድነው በእምነት ብቻ ወይም በክርስቶስ ኢየሱስ ብቻ በማመድ ይድናል ያልከኝን ሀሳብ ይነግራል ስላልከኝ እንዲህ ይላለሽ ለአንብብ ይዛ ለአንተ ወይ ነስተኔ ለአንብብለን እኔ ላም በበላይ ቀጥል። በጣም ጥሩ እሺ። እንደዚህ ይላል። በኢየሱስ ማነም እነርሱም ታዲያ የእግዚአብሔር ስራ ለመስራት ምን ምን ማድረግ አለብን አሉ። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ። ቁጥር ስንት ነው ያነበብኩት? መለሰላቸው። ቁጥር ስንት ነው ያነበብኩት? ቁጥር ሀያ ስምንት ቁጥር 2 እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስን መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እሺ፣ እዚህ ጋር ምን እኛ በእግዚአብሔር አናምንም ብለናል? የሰው ልጆች በእግዚአብሔር ሳይሆን ያገኛሉ ብለናል? መነሻውን ነው ከመነሻው ደስተ ብዬ ነው። እሺ ኮ ከመነሻው ስትሰጠኝ ይሄ ጥቅስ በምን አይነት አካሄድና በምን አይነት ሁኔታ እምነት ብቻ ለሚለው ትምህርት አንቾ ግቢ እስኪ በጣም ጠፍተሻል እምነት ብቻ ከሚለው ትምህርት ጋር እስኪ እንዴት ሊሄድ እና ሊታረቅ እንደሚችል አስረዳኝ። እሺ፣ አሁን እዚህ ጥቅስ ላይ ለመቆየት አይደለም ማለት ለመቆየት ስልህ መነሻ ላደርግልህ ነው እንጂ። ያው አሁን ስራ እግዚአብሔር እንድንሰራም የፈለገው ስራ አለ። ያ ስራ ምንድን ነው ሲባል በክርስቶስ ኢየሱስ ማመን ነው። ስለዚህ አምነን አል ወይ? አዎ። አሁን ማመን ብቻ ታዲያ ማደንማ ማመን እኮ እዩ በክርስቶስ ኢየሱስ ማመን እኮ ልሰጥህ ነው ልሰጥ ነው ለዚህ ትንሽ ከጠበ አሁን ማመን የሁሉም ሰው አሁን የእግዚአብሔር የሚፈልገው ማመን ከሆነ፣ ስለዚህ ማመን ታዲያ ምን ያሰጣል የሚለው ነገር ዮሐንስ ወንጌል ደግሞ እዚሁ ላይ ከዚሁ ሳንወጣ እዚሁ ክፍል ላይ እናገኛለን። እንደዚህ ይላል። ይኸው እኮ አልኩ። የእግዚአብሔር አሁን ከዚህ ክፍል ላይ ምን እናገኛለን አልኩ። እግዚአብሔር የሚፈልገው ነገር አለ ወይ? ከሰው ልጅ አዎ፣ ምን ይፈልጋል? ይሄንን ክፍል እምነት ብቻ ለሚል ጥቅስ ነበር ያመጣል። በጣም ከይቅርታ እኮ መነሻ የሆነኝ ዘንድ ነው አልኩህ እኮ ንደቴ መነሻ የሆነኝ ዘንድ ነው። እምነትን ራሱ መነሻ የሆነኝ ዘንድ ነው። አሁን ይኸው እዚህ ክፍል ላይ ደግሞ በእምነት ብቻ የሚለውን እዚህ ክፍል ላይ ደግሞ ሰጣለሁ። በእምነት ብቻ የሚለውን ምን ክፍል ላይ? ዮሐንስ ወንጌል ስ ዮሐንስ አስራ ስድስት